የለ ሪኮመንድ የሚያደርጋት ሰው ከሌለ ሁልጊዜ ኒቃብ ሸፍና ከየት ባል ታገኛለች? ታገኛለች እንዴ! ያገኛሉ። እንደውም ኒቃብ የሚያደርጉ ናቸው በጣም ባል የሚያገኙት። እኛ ጋ ደግሞ የት ይገኛሉ እነሱ። ስለዚህ ኒቃቡን ስትገልጥ መልኳ ይቀጣል። ሙዝ ሙዝ፣ ታውቂያለሽ? ሙዝ ሲላት ያምራል። አዎ በቃ እንደዛ ማለት ነው። እንደዛ ስለሆነ ወንዱም፣ ሁሉም እንትን የሚለው ኒቃብ የምታደርግ ሴት ጋር ነው። በቃ እንትን የሚለው ሮቶ ተፍተፍ የሚለው ማለት ነው። ኒቃቧን ስትገልጥ ግን መልኳ ብዙ ካላማረው እምቢ ቢላት ለእሷ ኃጢያት አይሆንም። በመገለጧ አይሆንም። አይ አይሆንም። ግን እሱ የያያት ማለት ሊያገባት ፈልጎ ግን እንደዚህ እንትን ካላለው ካልሳበው መተው ነው እንጂ የሚችለው ለማየት ብቻ ብሎ ግን ዝም ብሎ ላያገባት ዝም ብሎ ለማየት ከሆነ ደግሞ ሀራም ነው። አላ አላዘንድ እንደ ዝሙት ነው የሚቆጠርበት ለእሱ እሱ አዎ ግን ትምህርቱ ሰፊ ነው እኮ። ሳያት እንዴት ይወዳታ? አይደለም እኮ ለምሳሌ። አዎ እውነት ነው። እውነተኛ ፍቅር ያለው ይሄ እውነተኛ ፍቅር እኮ አይደለም፣ የመጀመሪያው ኢንፋክቹሽን ነው፣ አይደለ? ለምሳሌ በማስተር ፕላን ላይ የተቀመጠው ነገር፣ በወረቀት ላይ የተቀመጠው ነገር ቤት ነው ወይስ አይደለም? ነው ቤት ነው፣ ግን እውነተኛ ቤት ነው? እውነተኛ ቤት ማለት መሰረት ተጥሎ ምናምን ያለ ነው አለ። ኤክስካቬሽን ቁፋሮ ተካሂዶ ምናምን መሰረት ተጥሎ ፊቲንግ ፓርት ተቀምጦ ምናምን፣ እሱ ነው አይደል፣ እውነተኛ ቤት የሚባለው ልክ እንደዛ ማለት ነው። መጀመሪያ የሚፈጠረው ነገር እኮ ኢንፋቹዌሽን ነው። እውነትኛ ፍቅርማ ያለው ከኒካ በኋላ ነው ከትዳር በኋላ ነው ያለው ኒካ አለ ያስቀመጠው። ትክክል አንድ ይሄ በዚህ ጥያቄ ጀጅ እንዳታደረጉኝ። ለምሳሌ እነዚህ ሰዎች በፊት በፊት ጓደኛ ነበራቸው ይባል እና ከኒካ ውጭ በድሮ እምነታቸው እያሉ ግንኙነት ያወቁ ሰዎች ነበሩ ይባል ኦኬ፣ በበዓለማዊ ሰዎች ነበሩ፣ በቃ በአለም የሚኖሩ ነበሩ። ከዛ እስልምናን ተተቀበሉ በኋላ ኒካ ማድረግ አለባቸው ግንኙነት ሳያደርጉ አይደል? አዎ። ኢትዮጵያ ካለ ነው አዎ። እሺ። አልጋ ለምሳሌ አሁን ሁለት ሁለት ጥንዶች አሉ እና ክርስቲያን ነበሩ ወይ ደግሞ ሌላ እምነት ተከታይ ነበሩ። ከዛ በኋላ እየተገናኙ ወይ ጋርፍሬንድ ወይ ፍሬንድ ሲባል ያው አልጋ እየያዙ እንትን ይላሉ ማለት ነው። ሌላን ተራክቦ ሊያደርጉ ይችላሉ አይደለ? ከዛ በኋላ ልክ ይሄ ነገር ሐራም መሆኑን ልክ እስልምናን ሲቀበሉ ሐራም መሆኑን ሲያውቁ ኖርማሊ ተውበታሉ፣ ንስሓ ይገባሉ ወደ አላህ ማለት በንስሓ ይመለሱና መጨረሻ ላይ ትዳራቸውን ወይም ደግሞ ግንኙነታቸውን ሐላል ያደርጉታል ማለት ነው። እሺ፣ እዚህ ጋር ጥያቄ ምንድነው? ጋብቻቸው ሐላል ሆነ። ከዛ ወደ ግንኙነት ሲሄዱ፣ እሷም ሌላ ወንድ ታውቃለች፣ እሱም ሌላ ሴቶች ያውቃል እና ግንኙነት በሚያደርጉበት ሰዓት አልተመጣጠኑም ይባል አልተመጣጠኑም፣ ማለት አልተግባቡም። በቃ ከዛ በአልተግባቡ ማለት ምናልባት አላስደስታትም፣ አልተደሳሰቱም። አዎ ይባል በቃ አልተግባቡም። እሱ እሱ ሳይኮሎጂካሊ ሜካፖች አሉ ራሱ እሱ። አሁን እንደዚህ የሚወራ አይደለም። በእኛውም በኢስላም እንደዛ አይነት ነገሮች ግልጽ የሆኑ ትምህርቶች አሉን። ተራኩ ምንም እኮ ማያውቁ ለምሳሌ አሁን አንቺ እንደዛ አልተጣጣሙ ምናም የምታያቸው ሰዎች እዛ ሌላ ሌላ ነገር የአውሮፓውያኖች እንትን ስላለ ነው እንጂ በመፍራት ምንም ማያውቁ ወንድ ልጅ ሆኖ ምንም ማያውቅ ሴት ልጅ ማያውቅ እኛ ጋ ሙስሊሞች ሆኖ አንድ ቀንም አድርጎ ማያውቅ ሌላ ነገር ተራኩ አድርጎ ማያውቅ ወንድ እና አድርጎ ማያውቁ ሴቶች አብሮ ይኖራሉ። ልጅ ወልደው ምናምን እስከ መጨረሻው ድረስ የሚዘልቀዋሉ። እነሱማ ይኖራሉ እኮ በምን በምንትን ተብሎ ነው ራሱ ተጣጥመው ምናምን ነገር ይኖራሉ። ኮምፓሪዝን ለእሱ ይመጣል። እ በትምህርት አለው፣ አንደኛ ትምህርት አለው። በተፈጥሮ አላም ያስቀመጠው ነገር እኮ ነው። እንደዛማ አይባልም እኮ ይሄ እንደዚህ ልቅ የሆነ ነገር እስካልሆነ ድረስ አጠጣጣምን ምናምን ነገር። ለእያንዳንዱ በሽታ ከሆነ ኪኒ ዳለ የተለያየ ነገር አለ። ህክምና ላይ መሄድ ያለባቸው መድኃኒት መዋጥ ኃጢአት አይደለም። አሁን ለምሳሌ ህክምና ሳይካትሪስት አሁን የተጎዱ ሰዎች አሉ፣ ሳይካትሪስት የተጎዱ አሉ። ሬፕ የተደረጉ ሴቶች አሁን ለምሳሌ ብዙ ጊዜ ይቸገራሉ አይደል እንዴ ሳይኮሎጂካ ላይ ይቆድላሉ ሬፕ የተደረጉት ሴቶች አሁ የሆነ የማመንጨት ነገር ቫጂናል ሊ ሊብሪኬሽን ምናምን ነገር የላቸውም በተፈጥሯቸው ብዙ ጊዜ እንደዚህ አይነት ሰዎች አሁን ሲሆኑ ሳይካትሪስት ሊያያቸው ይገባል። የራሱ ህክምና አለው። ይሄ በሞደርን ስ ሌት ላይ ኢትዮጵያ ውስጥ ኢትዮጵያ ውስጥ በገጠራማ ከተማ ልበል ምንም ሳይካትሪስት በሌለበት እልም ያለ ገጠር ውስጥ እየኖሩ ሁለት ሙስሊሞች ተጋብ አላቅም ገጠር ውስጥ ስላለው ነገር አላቅም፣ በፕሮብሌሙ ማለት ነው። እንግዲህ እንዳልኩሽ ነው። እኔ የምችለውን ያክል ነው። የሳይኮሎጂካል ሜካፓቸው የሰዎች ወንድና የሴት ምንድን ነው የሚለው ነገር በትንሹ ያነበብኩትን ነው የነገርኩሽ። እንዲህ ዐይነት ነገሮች ኤክሰፕሽናል በሆኑ ነገሮች ሲመጡ ግን በዛ ኤክሰፕሽናል በሆኑ ነገሮች እንዴት ነው የሚለው ነገር የራሱ ፈትዋ የሚባል ትምህርት አለ። ይሄን የጠየቁ ምንድን ነው ሴትየዋ ህመም ቢሰማት አቅቷትህ ትመን ቢሰማት ብትፈታው ኃጢአት ነው ወይ? በእናንተ በቃ አልቻለችም፣ በመፋታት የሚቻልበት ይኸውልሽ፣ በቁርአን ውስጥ መፋታት ዲቮርስ የሚባለው ነገር ወይም ጦላቅ የሚባለው ነገር በኢስላም መክሩ ነው የተጠላ ነው፣ ሐራም አይደለም። ትዳሩ ለጋብቻው አደጋ ያለበት ነገር መሆኑ ከታወቀ ለትዳሩ ለህይወታቸው አደጋ ነገር ከመጣ አይመከርም መፋታት። ነገር ግን መፋታታቸው ሐራም አይደለም፣ በኢስላም አሁን። በባይብል ለምሳሌ መፋታት መፋታት ሐላል ነው አይደል? በባይብል ይቻላል። የምትፋታው በባይብል ምንድነው? ዝሙት ካረገብህና ዝሙት ካረገብህ ትፈታዋለህ፣ ሌላ ማግባት ትችላለህ። ዛት ሲት ዝሙት ከተደረገብህ ሌላ የማግባት የመፍታት መብት አለ። ያለ ዝሙት ምክንያት ሰው መፋታት አይችልም በባይብል ወይ እኔ እሱን በእርግጠኝነት መመለሳልችን። ግን አንደኛ ቆሮንቶስ ምዕራፍ ሰባት ላይ ጳውሎስ ምንድን ነው ያለው? አንድ መለየት ብትፈልግ ትለይ ይላል፣ ግን ሌላ ማግባት አትችልም ነው የሚለው። አንድ ሴት ልጅ አሁን መፋታት ከወንድ ጋር ከፈለገች መፋታት ትችላለች፣ ግን ሌላ ማግባት አትችልም፣ ባሉ የፈታችው እስኪሞት ድረስ። እንደዛ ነው ያለው የእናንተ እንትን ላይ ማለት ነው። ፌር አይደለም። ያለዝሙት ምክንያት ሚስቱን የሚፈታ ይላል እና፣ እኔና እሷ ባንግባባ፣ ያለዝሙት ምክንያት ተብሎ ሴክሹአል ኢንተርኮርስ ወይም ደግሞ በተራክቦ ምክንያት አለመጣጣም፣ አለመግባባ ቢፈጠር ሁኛ ንጃቸው መፋታት ይቻላል ያለዝሙት ምክንያት አትችልም በዝሙት ነው መስራት። ስለዚህ መፍትሄ የላችሁማ እናንተ ታዲያ እናንተ ጋር መፍትሄ የለው። እንደውም እስልምና እኮ የተሻለ ነገር አለ ቢያንስ ማለት ነው አይመከርም፣ ሪኮመንድ አይደረግም። ግን ይሄ ያውን ሴክሹዋል የሆኑ ነገሮች በአጠቃላይ እንደ ፕሮብሌም አይደሉም። እንደ እስልምና እራሱ ትምህርት ይወሰድ እኮ ነው ትዳር ላይ ፕሮብሌም ያለው ሌላው ጋር ነው። ራሱ የኛ ጋር በደንብ በስነ ስርዓት ትምህርት አለው። ትምህርት አለው ስልሽ ይመከራል። ሳይካቲሪስቲ በደንብ አንዳንድ ነገር ፕሮብሌሙ ሳይኮሎጂካል ነው ወይ ወንድልሽ ፕሮብሌሙ ምንድነው የሚባለው ነገር ይጠናል። ከምግብ አንጻር አለ፣ ከሆርሞኒካል አለ፣ የተለያየ ነገሮች አሉ፣ የሚጠኑ ነገሮች አሉ። ባይሆን የፀባይ አለመግባባት ነው እኛ ጋር ሊያፋታው የሚችለው። ለምሳሌ አለመግባባት ከሆነ በጣም እሱ አስቸጋሪ ነው። ተቀዳ ከሆነ የተወጣ ሽትት የተገባ ማለት አለመግባባት ከተፈጠረ፣ አዎ አለመግባባት ከተፈጠረ አንተ አሁን ይህን ነገር ስትቀበል ቆይ ከልጅነትህም ነው ወይስ ካደግክ በኋላ ነው? እስልምና ከተቀበልኩ 11 ዓመቴ ነው። ኦኬ 11 ዓመቴ። እኔ አሁን ይኸውልህ ምን እፈልጋለሁ መሰለህ እ ግልጽ አድርጌ ልንገርህ። እኔ አንተ እንዲህ ይሄ እንዲህ እንዲህ ነው የሆነ ውስጥ ተሰምቶ አዎ ልክ ነህ ብዬ ወደ አንተ መምጣት ፈልጋል። ስለ እኔ ያየሁትን መንገድ አይቻለሁ። ግልጹን ስነግርህ ይሄ ፕሮቴስታንት ስነ ግን በቃ ታያለህ። የምታየው ነገር ያስወጣሃል ከዛ ነገር። እኔ አሁን ይህን ወደዚህ ጋር የገባ ስገባ ደስ ነበር። ቢያንስ መጠየቅ የምፈልገውን ጠይቄ ሀዋይ ልክ ናቸው። እኔም እየተረዳሁት ነገር አለ የተረዳሁትን ነገር እየገለጻችሁ ስለሰማሁ እስኪ የበለጠ ደግሞ ከአንተ አንደበት ብሰማው የተሻለ ነው ይሄ እንድትቆይ ያደረገ ምንድን ነው እኔ ያው ከልጅነት ጀምሮ ን ከ13 ዓመት ቆይቻለሁ እንትን ውስጥ ኦርቶዶክስ ውስጥ በ13 ዓመት የወጣሁት እና ፕሮቴስታንት ውስጥ የገባሁት ያ ፕሮቴስታንቶች ስገባ እውቀት ምንም ኖሮኝ አይደለም የገባሁት። ስገባ ኦርቶዶክስም ሲወጣ በእውቀት አይደለም የወጣሁት። ግን የማየው ነገር ነገር ደስ የማይል ነገር ነበር ማየው ነበረ። ነገር ይበቃል። አንድ ፕሮቴስታንት ልደታ ማርያም አካባቢ ላይ ኢየሱስ ጌታ ነው ብሎ ሲሰብክ የንግስ ቀን ነው የበዓል ቀን ቴሌ የቆፈረው ጉድጓድ ነበረ እዛ ውስጥ ወረወሩትና የማርያም ጠላት፣ የማርያም ጠላት እያሉ አንዳንድ ድንጋይ ሲወረውሩበት አየሁ። እናገደሉትና እዛው ተሸፈነ፣ እና ቤተሰቦቹ ሬሳውን ለማግኘት በጣም ነበረ የተቸገሩት፣ ድንጋይ ተረባርቦ ማለት ነው። ይህን አየው። እዛ ወደ ጎፋ ከገብርኤል አካባቢ ላይ ደግሞ አንዱ ዲያቆን ነው ተብሎ እንቁራሪት ሲያስታወቅ እንቁራሬ እንቁራሪት የሚመስል ነገር ታደርገውበት ማለት ነው። ከዛ በቃ በጣም አስጠላኝ እና ከዛ በኋላ ፕሮቴስታንቶች መጥተው ሲያወሩኝ ቀጥታ ምንም አላወላወልኩም። ሄጄ መሰረተ ክርስቶስ ሰሜን መሰረተ ክርስቶስ ሄጄ ጌታን ጌታን ተቀበልኩ ማለት ነው። ከዛ በኋላ ፕሮቴስታንት ጋር ነው ያሳለፍኩት። በኋላ ላይ ደግሞ ያው የማንበብ ጀመርኩ ማለት ባይብል በደንብ አነብ ስለነበር አስ የሚዋለው ከወዲ ዘጥረስ ከራ የዋንስ ድረስ እና ጥሩ አነብ ነበረ። ከዛ በኋላ ደግሞ የሴሚናር አለ ትምህርት ሲዘጋ ለሁለት ወር ያክል ምናምን ነገር ኮርስና ውስድ ነበረ እንግዲህን ዋናቱን የወሰድኩት በዛን ጊዜ ነው። የተለያዩ ኮርሶች የወሰድኩት በዛ ሰዓት ነው። ከዛ በኋላ ግን ያው እስልምና ላይ ወደ እስልምና መጣል ማለት ነው። ስንመጣም ዝም ብለን አይደለም የመጣ ነው፣ አታክ ለማድረግ ነበር የመጣ ነው። ጥናት እኔ ማዕጠ ነው የነበረው። ቁርአን አነብ ነበር። ከመስልሚ በፊት ቁርአን አንብቤ ያለው፣ ሀዲስ አንብቤ ያለው። ቁርአንን አምስት ጊዜ አንብቤዋለሁ። እስከ ሰሮት ፋቲሃ እስከ ሰሮት እናስ እያልኩኝ አምስት ጊዜ አንብቤያለው። ከዛ ሀዲስ፣ ከዛ ሲራ፣ ከዛ ደግሞ የተፍሲሮችን ተፍሲራትን ምናምን ነገር አንብብ ያለ ያኔ። ግን ሳነብ እኔ በእንግሊዝኛ ነበር የማነብ የነበረው። እና ከዛ በኋላ መጨረሻ ላይ ያው ቁርአን ሳነብ ቁርአን ማርኮኝ ቀረው ማለት ነው። እና አይ ቲንክ ሰፊ ነው እንትኑ ታሪኩ እንደው ዝም ብሎ ቦፐር ለቅምሻክ ማስታገሻ እንዲሆን ነው። አይ አሁን እኔ ደግሞ ማወቅ የፈለግኩት አንተ ነገር ግን እኔ ስለምኑ መሰለ ማወቅ የፈለግኩት። እና ስቡኝ እንድገባ የምፈልገው ነገር ምን መሰለ፣ መጀመሪያ ክርስቲያን እንደነበርክ ያው የሰማው መሰለኝና ልክነኛል። ክርስቲያን ነበርክ? አዎ ነበርኩኝ። ስለዚህ አሁን ክርስቲያን ከነበርክ ከመጽሐፍ ቅዱስ ቁርአን ወይ ቁርአን በልጦ ነው ወይስ እንዴት ነው ወደ ቁራን መሄድ የቻልከው ማለት? አዎ ኢንተርቪው ነው የሆነው ማለት ነው። እንግዲህ ለኢንተርቪው ያው ሪስፔክት ስላለኝ ያው ኢንተርቪውን እንትል ልበልህ ማለት ነው ቁርአን የአምላካችን ያላ ንግግር ነው ራሱ ለብዙም ማዕናው ማለት ነው። መልእክቱም ቃሉም ያላህ ነው። የሚለየው ነገር ከጫፍ ከጫፍ ድረስ ቁርአን የአምላካችን ያላህ ንግግር ነው። አላህ በቁርአን ውስጥ ሲናገር የመጀመሪያ መደብ፣ አዎ የአምላክ ያላህ ንግግር ነው። የፈጣሪ ንግግር ነው። ከአላህ ውጪ በቁርአኑ ውስጥ የሚናገር አካል የለም። ነብዩ መሐመድ እኔ የመጀመሪያ ሙስሊም ነኝ ብሎ ይናገራል። አላህ ሱራ 3 67 ላይ ቁል ቁል ነው በል ነው በል፣ እሳቸው እንዲሉት፣ እሳቸው እንዲሉት የተነገረ ነገር ነው። በል ቁል ቁል የሚል ነገር አለ። ቁል ማለት እኮ እኔ አስጠንቃቂ ነኝ፣ እኔ ሰው ነኝ በል የሚል ነገር አለ። እሳቸው ሄዶ እንዲሉት እኔ ለአንተ አሁን ለነገራችን ስነግርህ ሂድና አስተማሪ ነኝ በል ብዬ ብል አስተማሪ ነኝ በል ያልኩ ማን ነው? እኔ ነኝ ወይስ ማን ነው? ባዩ አንተ ነህ። በቃ ስለዚህ አንተ ሄደህ ደግሞ ሄደህ ትናገራለህ ማለት ነው። ንግግሩ ግን የኔ ነው። ባለቤቱ ማለት ነው። በል ነው የሚለው እራሱ ቁል፣ በል ቁሉ በሉ አላህ ነው ተናጋሪ እንጂ ነቢዩ አይደለም እያልክ ነው። አዎ የቁርአን ተናጋሪ ሙሉ ለሙሉ አላህ ነው። አምላካችን አላህ ነው። አንድ ጥቅስ ልስጥህና ወደ እንትን ትሄዳለህ ማለት ነው። ሱረት ረድ ምዕራፍ 13 ላይ ምንድን ነው የሚለው መሰለህ? መልእክተኛ አድርገን ላክን ይላል። አደለ አላ ላክን መልእክተኛ አድርገን ምን አለ? ላክን ይላል። ከዛ በኋላ እኔ እንደዚህ ነኝ በል ይላል ራሱ መልእክተኛ አድርገን ላክን ይላል መልእክተኛ አድርገን ላክን የሚለው ማነው አላህ አላ መሆኑን ከተረዳ ከዛ በኋላ በል የሚለው ደግሞ ማን ነው አላህ ራሱ ነው ማለት ነው መልእክተኛ አድርገን ላክን ከዛ እንደዚህ እንደዚህ በል እያለ ይናገራል ራሱ ብዙ ቦታ ላይ እንደዚህ አይነት ንግግሮች አሉት ራሱ ለምሳሌ እንትን ላይ ስትመለከተው በስረቱ ረዕድ ምዕራፍ 16 ምዕራፍ 13 ቁጥር 16 ላይ አየው የሰማይና የምድር ጌታ ማን ነው በላቸው። ማን ነው በላቸው፣ በላቸው ሂድና፣ አላህ ነው በል። ለነፍሶቻችሁ ጥቅምም ጉዳትም የማይችሉትን ረዳች ከእርሱ ሌላ የያዛችሁን በላቸው። አየህ፣ በል እያለ የሚለው ማን ነው? ራሱ አንዱ አምላክ ነው በል በል እያለ የሚናገረው ማለት ነው። እና ከዛ አንጻር በል እያለ የሚናገረው ራሱ አንዱ አምላክ አላህ ነው ካላ ውጭ የቁርአን ተናጋሪ የለም ብለን ነው የምናምነው። ብዙ ቦታ እንደዚ አይነት ጥቅሶች አሉ አላህ የሚናገርባቸው ሂድና በል ሂድና በል ምናምን ነገር ነው። አንድ ጥቅስ ልሳ ልስጥና ወደ ሀሳብ እንመለሳለን። ቁጥር ሰላሳ ላይ አወጣው ሐሰንዬ አስራ ሦስት ሰላሳ ላይ ይህም በደንብ የያዘው እሺ፣ እሺ፣ ና ግባ እስኪ እሺ ቁርአን ላይ መልስ የሌላቸው ጥያቄዎች አሉ ይላል። እናገባ እንደዚህ ይላል። እዚህ ጋ ው እንደዚሁ ከበፊቱ ህዝቦቹ በእርግጥ ያለፈው ወደሆኑ ህዝቦች እነሱ በአራህማን የሚክዱ ሲሆኑ ያ ወደ አንተ ያወርህን ነው። ያወርህን ነው የሚለው ማነው ነው? አላህ ነው ማለት። ቁርአንን በእነሱ ላይ ታነብላቸው ዘንድ ላክን። ላክን የሚለው ማን ነው? መሀመድን ነዋ። ላክን የሚለው ባዩ ማን ነው? ተናጋሪው አላህ ከዛ በኋላ ነው እንደዚህ የሚላል እርሱ አራህማን ጌታዬ ነው፣ ከእርሱ ሌላ መጠጊያ የለኝም፣ በእርሱ ላይ ተጠጋው፣ መመለሻዬም ወደ እርሱ ብቻ ነው በላቸው። ማነው ይህን የሚናገረው? አላህ ነው ማለት አላህ ነው ካለ ውጭ ተናጋሪ የለም። ቁርአን ላይ ጥንት ላይ የነበሮትንም አስታውስ እያለ የሚናገረው እሱን ነው፣ አላህ ነው። እሺ እንትን ሁለተኛ ደግሞ አሁን ለምሳሌ ቁርአን ለነቢዩ መሐመድ የወረደላቸው እንትኑን ሴንቸሩን እንትን ኢንዲኬት ማድረግ ትችላለህ። መቼ ነው ዘመኑ አላ ቁርአን እንዲወርድ ያወረደላቸው ለነብዩ መሐመድ ሪቪል ያረጋላቸው ከ6 10 ነው ከ6 10 ነው እንደ ጎርጎረሻን አቆጣጠር አ እንደዛ ነው። ራሱ 6 10 ላይ ጀመርና 6 23 እስከ 6 10 ከ6 እስከ 6 23 23 አመት በጨረቃ አቆጣጠር እስከ 6 32 ራይት አዎ እና ስለዚህ አሁን ለምሳሌ አብርሃም ይሁድም ክርስቲያንም አልነበረም ይላል። አለ ሱራ 663 አካባቢ ያለኛልና። ስለዚህ አሁን ከእስልምና ክርስትና ይቀድማል ማለት ነው። አለ በዚህ አውድ አይቀድም፣ አይቀድም፣ አይቀድም። ከቁርአን ከቁርአን መውረድ በፊት ክርስትና ይቀድማል ከሆነ አዎ። አይ ቁርአን ይቀድማል ካልከኝ ከቁርአን በፊት ቁርአን ረሱል ላይ ሰለም ከመወረዳቸው ፊት ክርስትና ይቀድማል ከሆነ አዎ። ከእስልምና ግን አይቀድምም። እስልምና ከአደም ጀምሮ ነው የሚጀምረው። አይ ከአደም መጀመሩን አሁን ለምሳሌ ቁርአን መመሪያ ነው አይደለ? የእምነቱ እምነቱ ተከታዮች የሚከተሉት መጽሐፍ ነው አይደለ? መጽሐፉ ሳይወርድ ምን ይከተሉ ነበረ? እሺ፣ ከአደም ጀምሮ እስልምና፣ ከአደም ጀምሮ የነበሩት እኮ መሰረት እስላም ማለት ምን ማለት ነው? ትርጉም ታቋለ? አንድ አንድ የፈጣሪን መከተል ማለት በቃ ከዛ በፊትም ነበረ እኮ አንድ ሃይማኖት አለ፣ የአንድ ሃይማኖት ኢስላም ነው ከጥንትም ጀምሮ የነበረው። ስለዚህ አንዱን አምላክ ነበር ሲያመልኩ የነበሩት። ስለዚህ እንደዚሁ በምንድን ነው? በልብ ነው እንጂ የሚያምኑት፣ ቁራኑ አልወረደላቸው ማለት ነው። ቁርአኑ አልወረደም ያኔ እኮ አልወረደም። በነበራቸው መጽሐፍቶች ነበራቸው። ሱረቱል ሀዲድ ምዕራፍ 57 ቁጥር 25 ላይ እንደዛ ነው የሚለው። ወደ እነርሱ መጽሐፍ ከአንተ በፊት ብዙ መልእክተኞችን እንደላከና ወደ እነርሱ መጽሐፍትን አወረድን ይላል። ወደ እነርሱ ሪቪል አድርጓል። ሬቪሌሽን ነበረ፣ ቁርአን ሬቪሌሽን እንደነበረ ይናገራል። ከሱ በፊት ከቁርአን በፊት ብዙ ሪቪል የሆኑ መጽሐፎች እንደነበሩ ይናገራል። ተውራት፣ እንጂል፣ ዘቡር እያለ በስም የጠቀሳቸው ሶስት ጠቅሷል። አው ለምሳሌ እንጂል ተውራት እንጂልን ትቀበላላችሁ አይደለ? አው ለምሳሌ ተውራት እንጂል ወርዶ እንደነበረ እናምናለን። ወርዶ እንደነበረ እናገራለን። እሱ ብቻ አይደለም፣ ወደ ኢብራሂም በተወረደው መኑ ይላል ቁርአን። አዎ፣ አዎ ልክ ነው። ወደ ኢብራሂም የተወረደው ምንድን ነው፣ አሁን ላይ አለ ወደ ኢብራሂም የተወረደው? ወረደው አዎ፣ አለ አለ። ወደ ኢብራሂም የተወረደው አለ። የት ነው ያለው? ያው መጽሐፋችን ውስጥ እኮ ለአብርሃም እግዚአብሔር መናገሩን ነው። አሁን ለምሳሌ የተወረደውን ወረደው ነው ከይ ነው ቢለ የተወረደው፣ ወደ ኢብራሂም የተወረደውን እሱ ለሙሴ ተወረደ ብለ የምታስበውን ነው አንተ። እሱ ታሪክ ነው፣ የታሪክ መጽሐፍ ነው። ደግሞ ኦሪትም አይደለም እኮ ኦሪት ዘፍጥረት ላይ ስለ አብርሃም የሚያወራው ማን ነው ስለ አብርሃም የሚያወራው በመገለጥ ሙሴ ከእሱ ቀድሞ ስለኖረው ስለ ነቢዩ አብርሃም በመንፈስ ሙሴ አይደለም፣ አይደለም። አዎ አይደለም፣ አይደለም። እስቲ ማስረጃ ስጠኝ እንዴ! አምስቱን በራውሪ የጻፈው እኮ ሙሴ ነው። እንደዛ ነው። አይደለም፣ አይደለም፣ እንደዛ አይደለም፣ እንደዛ አይደለም። በባቢሎን ምርኮ ጊዜ የነበሩ ሰዎች ናቸው የጻፉት፣ ያዘጋጁት። እሱ ሙሴ አንድ መጽሐፍ ነው የተሰጠው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኁልቁና ኦሪት ዘዳግም የሚባሉ መጽሐፍቶችን በውል የማይታወቁ ሰዎች ናቸው ያዘጋጁት እራሱ ማለት ነው። እና ከዛ አንጻር ነው ሙሴ ኦሪት ዘፍጥረት የጻፈው ማን ነው ብለን የምታምነው አንተ? አይታወቅም ራሱ ከባቢሎ ምርኮ በኋላ የነበሩ ሰዎች ናቸው የጻፉት። ይህና ዶክመንታሪ ሃይፖተሲስ ሃይፖቴሲስ ዶክመንታሪ ሃይፖቴሲስ ላይ ስታጠና እንደዛ ነው አይደል እንዴ ያለው ነገር ማለት ነው ለምሳሌ ኤግዛምፕል ልስጥህ ዘፍጥረት 14 ላይ ግባ ዘፍጥረት 14 ላይ አብርሃም ወንድሙን እንደተማረከ በሰማ ጊዜ በቤቱ የተወለደውትን 318 ብላቴናዎችን አሳለፈ ፈለጋቸውን ተከትሎ እስከ ዳን ድረስ ሄደ ይላል እስከምን ድረስ ሄደ ይላል ከዳን ዳን የምትባለው ከተማ በሙሴ ዘመን ነው የተቆረቆረችው። ስ ሙሴ ካለፈ በኋላ ነው የተቆረቆረችው። አይ አብርሃም ይስሐቅ ይስሐቅ ያዕቆብን፣ ያዕቆብ ደግሞ አስራ ሁለቱን ዳንን ወለደ። ከሙሴ ዳን የምትባለው ከተማ ከተማዋን ነው የማወራህ። አይ ዳን የምትባለ ዳን ደረስ ድረስ ሄደ ማለት ዳን የሚለው ቦታ ነው። ስለ ቦታ ነው። ዳን የምትባል ቦታ የዳን ነገድ የሰፈሩትና ዳን የምትባል ከተማዋ የመጣችው መቼ ነው? በሙሴ ዘመን ነው? ሙሴ ከሞተ ከአራት መቶ ዓመት በኋላ ነው መቼ ነው? ስለዚህ እንትን ላይ ይኸው መሳፍንት 18 29 ላይ ታገኘዋለህ። ዳን መቼ እንደተቆረቆረች ዳን መቼ እንደተቆረቆረች ይናገራሉ። መጽሐፈ መሳፍንት ምዕራፍ 18 ቁጥር 29 ላይ

ደቀ መዝሙር ናና ግባ። እስቲ ቁርአን አንድ ግጭት እስቲ አምጣ እናሳየን። እሺ እሺ፣ ምንድን ነበረ ያልከኝ? ምን ነበር ያልከኝ? ከተማይቱ መቼ ነው የተመሰረተው? የተቆረቆረችው መቼ ነው? ከተማይቱ ከተማይቱ የተቆረቆረችው ያው መጀመሪያ ላይቆ ያይቆብ ለልጆቹ የሰጠበት አለ። አሁን ለምሳሌ ወደ ግብጽ ሳይወርዱ በፊት አይደለም? ይኸው ይኸው በመሳፍንት ዘመን ነው የተቆረቆረችው። ከተማይቱ ከእስራኤል በተወለደው በአባታቸው በዳን ስም ዳን ብለው ጠሩት። የከተማይቱ ስም አስቀድሞ ሴላ ማነው ሌሳ ነበረ ይላል። መቼ ነው ከተማይቱ የተቆረቆረችው? ትክክል ነው። ሙሴ ከሞተ በኋላ ነው እኮ በመሳፍንት ዘመን ማለት ስለዚህ፣ አሁን እንዴት አወቃት እቺ ከተማይቱን ማን ነው ያወቃት? ዘፍጥረት አስራ አራት ላይ ያለውን ከተማይቱ በቤቱ የተወለደው ምናምን ነገር እስከ ዳን ድረስ ሄደ ሲል ዳን ብሎ የሚያወራው ማን ነው? በአብርሃም ዘመን ዳን የምትባል ከተማ አለች ሙሴ በነበረበት ሰዓት ላይ ዳን ምትባል ከተማ አለች እስከ ዳን ድረስ ሄደ የሚለው ማን ነው ማን ነው እንደዛ የሚለው አሁን ጻፊው ነው የመጽሐፉ ጻፊ እንደዛ አዎ እንደዛ ነው ሌላ ደግሞ ኤግዛምፕል ልስጥ ዘፍጥረት አስራ ሁለት ስድስት ላይም እንደዛ ነው አብርሃም እስከ ሴኬም ስፍራ እስከ ሞሮ ያድባር ድረስ በምድሩ አለፈ የከናን ሰዎች በዛን ጊዜ በምድሩ ነበረዋል ነው የካናን ሰዎች ከጠፉ በኋላ ነው ያሉት።